ቱሪዝሙ የኢኮኖሚው አንዱ አንቀሳቃሽ እንደመሆኑ ዘርፉ በተሰጠው ትኩረት ባለፉት ዓመታት አዳዲስ የመዳረሻ ልማትና ነባር የመዳረሻ ቦታዎች ጥገና ስራ እየተሰራ ይገኛል። ከመዳረሻዎቹ ልማት ጎን ለጎን ደግሞ እነዚህን መዳረሻዎችና እንደ ሀገር ያለን እምቅ የቱሪዝም አቅም የማስተዋወቅ ስራ በአጽንኦት መሰራት ያለበት መሆኑ ሙን ነው። ከቅርብ ዓመታት በተለይ የቱሪዝም መዳረሻዎች በጣም በሰፊ ሁኔታ እየተሰሩ ነው ያሉትና እነዚህ የቱሪዝም መዳረሻዎች ትልቅ ለቱሪዝም ሀብት የሚሆኑ ናቸው። እነዚህን ሀብቶቻችንን ማስተዋወቅ ለነገ ገበያ የመፍጠር እድል ይፈጥራልና እዚህ ላይ በትኩረት ሰተን መስራት አለብን። አሁን ጥሩ ጅማሬ አለ ተስፋ የሚሰጡ ነገሮች አሉና ይህን የቱሪዝም ከማስተዋወቅ አንጻር ብዙ ስራ መስራት ይጠበቃል የሚል ሀሳብ አለኝ። የማስተዋወቁ ስራ የሁሉንም ርብርብ የሚጠይቅ በመሆኑም ክልሎችም ጭምር ያላቸውን ሀብት የማስተዋወቅ ስራን እየሰሩ መሆኑን ይናገራሉ። ከነዚህ መካከል አንዱ የሆነው የኦሮሚያ ክልል ነው። ሶስት ቤቶች አሉ። በእነሱ ወብሳይቶች ፕሮሞት እናደርጋለን። የሶሻል ሚዲያ ሀንድሎቻችን አሉ። ስምንት ሶሻል ሚዲያ ፔጆች አሉ። በእነሱ እናስተዋውቃለን። በፕሪንት ፕሮሞሽን እናስተዋውቃለን። በማጋዚን እናስተዋውቃለን። አፕሊኬሽኖች አሉ። ጉግል ፕላትፎርሞች እንጠቀማለን። በእነዚህ ሁሉ እናስተዋውቃለን። ሚዲያዎችን እንጠቀማለን። ኤግዞስቲቭ ላይ ዓለም ማወቅ ስላለበት ማለት ነው። በቂ አይደለም። ከዚህም በላይ መሄድ አለበት። ሌላው በመዳረሻ ልማቱ በርካታ ስራዎች የተሰሩበት የሀረሪ ክልል ያለውን የቱሪዝም መዳረሻዎችን ማስታወቅ ላይ በትኩረት ይሰራል። በማህበራዊ ትስስር ገጾችም ላይ ትኩረት በማድረግ ና የተለያዩ ኤግዚቢሽኖች ላይ በመገኘት የክልሉን ሀብት የማስታወቅ ስራዎችን እየሰራ ይገኛል። በመጀመሪያ ያደረግነው ክልሉ የቱሪዝም ብራንድ አልነበረው። ስለዚህ ክልላዊ የቱሪዝም ብራንድ ቀርፀን በሰፊው የካምፔን የብራንድ ካምፔን ስራዎችን ሰርተናል። ዋነኛውና ጉል ስራ አንዱ ይሄ ነው። ሁለተኛ በተለያዩ አውትሌቶች የሶሻል ፕላትፎርሞች ክልሉን ለማስተዋወቅ ከዚህ በፊት የነበረን የኦንላይን ፕሬዘንስ አነስተኛ ስለነበረ እሱን እንዲያግዝ የቢሮ ወይም የቱሪዝም ዌብሳይት የሞባይል አፕሊኬሽን ሰርተን አበልጽገን ክፍት ሆኗል። ሰዎችም እየተጠቀሙበት ነው። ቱሪዝሙ ኢኮኖሚ ውስጥ ያለውን ሚና እንዲወጣ መዳረሻዎችን በማስተዋወቅ ገበያን ማልማት የሚገባ በመሆኑ ቱሪዝም ሚኒስቴር የማስተዋወቅ ስራውን ለመስራት በቀዳሚነት ጥናቶችን ማድረጉን የተነሳው በጥናቱም እንዴት የማስተዋወቅ ስራዎች መሰራት አለባቸው፣ ምን አይነት ሀብቶች አሉ የሚለውን ከጎብኚዎች ፍላጎት ጋር አስተሳስሮ የመለየት ስራዎች ተሰርተዋል ነው የተባለው። የነበረን የቱሪስት ፍስም ይሄ ማስ ቱሪዝም አይቶ መሄድ የሚሉ አይነት ውጤቶች ነበሩ አሁን አለም ላይ ያለው ግን ሴግመንት ማድረግ ያስፈልጋል ማን ምን ያስፈልገዋል ምን አይነት ጎብኚዎች አሉ ብሎ በጎብኚዎቹ ልክ በጎብኚዎቹ ፍላጎት ያንን መለየት በሚል ነበር የተሰራ እንግዲህ በዛ መልክ ፓራሊ ያንን ስትሰሪ ደግሞ የጎብኚዎቻችንን ሴግመንት ካረግን የጎብኚውን ፍላጎት መጠበቅ አለበት አንዳንዶቹ በጣም ሀይ ኢንድ ያስፈልጋቸዋል አንዳንዶቹ ደግሞ ኤክስፕሎረር ሆኖ ከህብረተሰቡ ጋር ተመሳስሎ መኖሩን የሚፈልጉ ነበሩ። ስለዚህ ያንን ካታጎራይዝ በሚል ማንገብድር ነው አንደኛው የጥናቱ በጥናቱ ውጤት መነሻነት የጎብኚዎችን ፍላጎት መሰረት ያደረጉ ጥቅሎችን በማዘጋጀት ጭምር እየተሰራ መሆኑን የተመላከተው ናሲን አካባቢ ከወሰድ ጾሙ ይፈታል 16 ከዛ ባል ፍልሰታ ከዛ ቡሄ ከዛ ግሸን እያለ ወደ ኖርዙን ይዞ መሄዳለ መስከረም አካባቢ ደግሞ ካየሽ የዚህ ፌስቲቫሎች አሉ። መስቀል አለ። የዚህ በተለይ ደቡብ ክልል ያሉ ብሄር ብሄር ሰዎች አመታዊ ለውጦች አሉ። በጣም ብዙ የሀገራዊ ሰዎች ፍሰሶች አሉ። ጥርን ማሰብን የላሊበላን ይዘን ጥምቀትን ይዘን ሰልፍ ፓክድ ነው። ስለዚህ እነዛ ሞደር ነው መሆኑ ነገር ፓክ ማድረግ ያስፈልጋል። እንግዲህ ጎብኚ እንደ ጎብኚ ደግሞ መጥቶ ጎብኚ ሂዶ እንዲሄድ ሳይሆን አንዳንዶቹ ሪሰርቸሮች መሆን ይችላሉ፣ ኤክስፕሎረሮች መሆን ይችላሉ፣ ወጣቶች ሀይኪንግ የሚወዱ ሊሆን ይችላሉ። በዛ መልኩ ያንን ፓኬጅ በማከለ ስራዎች እየሰራ ነው ለማለት ነው። የቱሪዝም መዳረሻዎችን እንዲሁም እንደ ሀገር ያለን እምቅ አቅም በማስተዋወቅ የተሰራው ስራ ማሳያ የሚሆነው በዚህ አመት ኢትዮጵያ በርካታ አለም አቀፍ ነቶች ስራዎችን ማካሄዷ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም በሀያ አንደኛው የህዝብ ተወካዮች ምክር ቤት ስብሰባ ላይ በቱሪዝሙ ዘርፍ ኢትዮጵያ ከባለፈው አመት ጋር ሲነጻጸር በአፍሪካ በጎብኚዎች ፍሰት በንጽጽር እድገት ካመጡ ሀገራት ቀዳሚ ናት ብለዋል። በዚህ አመት ከሰማኒያ በላይ አለም አቀፍ ኮንፈረንሶች አካሂደናል። በጣም በርካታ የሀገር ውስጥና የውጭ ቱሪስቶች ይንቀሳቀሳሉ። ከአምናው አንጻር ከፍተኛ ለውጥ መጥቷል። በአፍሪካም በቱሪስት ፍሰት በንጽጽር እድገት ካመጡ ሀገሮች በቀዳሚ ኢትዮጵያ ትቀምጣለች። አምና ከነበራት ዘንድሮ ያመጣችው እድገት ማለት ነው እንጂ አጠቃላይ በቱሪስት ፍሰት ማለት አይደለም። ያለው እድገት ሲታይ ቀዳሚውን ስፍራ ትይዛለች።